ገረቱ ሚዘጋው ግሎ ንበታ አላቀው ገብርኤል ግን የራሱ ስልጣን አለው። የነፃ ፈቃድ እኮ አለው። የወደነውን ማድረግ ይችላል። ሲፈልግ መቅደል፣ ሲፈልግ ማዳን፣ ሲፈልግ ይቅር ማለት፣ ሲፈልግ ይቅር አለማለት፣ ሲፈልግ መዝጋት፣ ሲፈልግ አንደበት መጽበት ይችላል። ቅዱስ ገብርኤል እቃ አይደሉም እኮ ስሜት አላቸው። ቅዱሳን መላእክት ያቀለልንና ያዋረግን መስሏቸው እና የዘካርያስን ስል አንደበቱን ዘጋው፣ ስላልተቀበለው። እኔ ግን በጎጎኑ ነው ማየ የዘካርያስ አንደበቱ የመዘጋቱ ምስጢር ቅጣት ብቻ ለለ መባረክም ነው። ለምን መሰላችሁ? አገልግሎቱን ጨርሶ ከቤተሰብ ጋር መቀላቀሉ አይቀርም ዘካርያስ እና መተ ስለ ቆይታ ይወራል አደለ? ስለ ቆይታ መነሳቱ አይቀርም። እና በቤተ መቅደስ በአገልግሎት ላይ ሳለው መልአክ የሚሆን ሰይጣን በእውን የሚሆን ባህልነ ብቻም አቀው ነገር የለም ልጅ ተወልዳልና እኮ ወይ ጉድ! ነገሩ እንዴት ነው? ብሎ ከስላሴ የተላከውን መልእክት እንዳያቃልለው አንደበቱን ዘግቶ ነበር። ይህ እኮ መባረክ ነው። እናቶቻችን ምነው ነው አፌን ዱዳም አደረገው ይላሉ፣ የማይሆን ቃል ሲናገሩ የማይሆን ቃል እንዳይናገረው የማይሆን ሆን ቃል እንዳይናገር የዘካርያስን አንደበት ዘግቶ መላኩ ጠበቀው። ይህ ቡራኬ ነው ቅጣት አደለ። ዘካርያስ ወይ ጸሎትህ ተሰምቶልሃልና አትፍራ። ለጸሎታችን መልስ ይዘው በመምጣት ያግዙናል። ህይወቱንም አብረን ነው ነው ለጸሎታችን መልስ ይዞ በመምጣት ያግዙናል። ስለታችሁ ታችሁ ለእርሱ ያስጨበጨባችሁን ሊያሰኛችሁ፣ ቆማችሁ ምስክርነት የሰጣችሁ እንባችሁ የታበሰላችሁ ገብርኤል ለጸሎታችሁ መልስ ይዞ ስለመጣ ነው። ክብርና ምስጋና የደረሰው ገብርኤል ሉዳዊ ምጽዋቱ የምትሞሉት እኛ አስገድደናችሁ አይደለም። አንዳንድ ጊዜ ለበረከት እንናገር ቅራችሁ መባውን ታቅፋችሁ የምትመጡት ገንዘባችሁን ሙዳየ ምጽዋት ውስጥ የምታስገብጥ ለጸሎታችሁ ገብርኤል መልሱ ይዞ ስለመጣ ነው። እኛ መልስ ይዘው በመምጣት ያ በጠባቂነት ያግዙናል። አንድ ጥቅስ ልስጣችሁ፣ የምታውቁ ጥቅስ መዝሙር ዘጠና አንድ ከቁጥር ስምንት ጀምሮ እይቀርብ እኮ ያለከ ክፉ ወደ አንተ አይቀርብም ወይ ይበቁ መቅሰፍት ቤተከ መቅሰፍትም ወደ ቤት አይገባም ክፉ የማይቀርብህ መቅሰፍ ወደ ቤትህ የማይገባው ለምንድ ነው ብለ ከጠየቀኛ ለዳዊት እስመ ለመላእክቲሁ የዙዞሙ ቲያክር መላእክቱ ስላንተ ያዘዛቸዋልና ከበይቀሙ ከበቁሉ ፍናዊቀ በመንገድ ሁሉ ይጠብቁ ዘንድ መላእክት ይጠብቁናል። ታማኝ ጠባቂዎቻችን ናቸው። አንዳንዱ በኤሌክትሪክ ያጠረው ሽቦ የሚጠብቀው ይመስለዋል። አንዳንዱ ቤት ውስጥ የቀበረው ግቢ ውስጥ ያሰረው ውሻ፣ አስሮ የሚቀልበው ውሻ የሚጠብቀው ይመስለዋል። ውሻ ውቅ የሆነ ነገር ጣል ካደረጉለት ይታለላል፣ ጥበቃውም እንቅልፍ ይወስደዋል። በኤሌክትሪክ የታጠረው ሽቦም መብራት አንዳንዴ ታይኖር ይችላል። ከዚህ በላይ ታማኝ ጠባቂዎቻችን ቅዱሳን መላእክት ናቸው። የተዋህዶ ልጆች ታማኝ ጠባቂዎቻችን ናኔ ኖማ አቃቢው ሰይነውም ይላል አረጋዊ መንፈሳዊ። ጠባቂ ተጠባቂ ቢተኛ ጠባቂ አይተኛ። እኛ ስንተኛ ሲጠብቁን የሚያድሩ ቅዱሳን መላእክት አሉልን። በመጠበቅ ያግዙናል። ቅዱሳን መላእክት በመንገድ ሁሉ ይጠብቁ ዘን በሕይወት ዘመንህ ይጠብቁ ይጠብቁ ዘን በቆሞ በመንገድ ይጠብቁዘን ቅዱሳን መላእክት በመንገድ ይጠብቃሉ። መንገድ ያሳያሉ፣ አቅጣጫ ያሳያሉ። ከሰብረው ቦታ ያደርሳሉ። ዘፍጥረት ሰላሳ ሰባት ቁጥር አስራ ሰባት ላይ በአንድ ወቅት ታስታውሳላችሁ። የያዕቆብ ልጆቹ በሴኬም በጎችን ሲጠብቁ ታናሹ ቤት ውስጥ የቀረው የወሴፍ ነበር። ለወንድሞች ስንቅ አቀብለና ብሎ ላከው። አስራ ሰባት ዓመት ልጅ ለአስራ አንድ ሰው የሚሆን ስንቅ ተሸክሞ አናቱ እስኪፈነዳ ድረስ ጉዞ ጀመርና ጥቂት እንደተጓዘ መንገድ ስቶ ወንድሞቹ ጠፉት። መንገድ ስቶ ለሶስት ቀን ያህል ወንድሞቹ ጠፉት። በሶስተኛው ቀን ተስፋ ቆርጦ ከአንድ ዛፍ ስር ቁጭ ብሎ ያለቅሳል። መልአኩ ተገለጠለት፣ ለእኛም በረከቱ ይገለጥልን። ምን ሆነህ ነው የምታለቅሰው አለው ለምንድን ነው የምታነቅሰው? ሲለው ወንድሞቼ ነፍታዊ ከወንድሞች ጋር የወስጃ አገናኛ፣ አለው አንድ ሰው እያገኘ ነው የሚለው። በሰው አምሳል ስለተገለጠ መጽሐፍ ቅዱሱ አንድ ሰውየ ሲቀበጠበዛ አገኘው ነው የሚለው። ያ ስራ የተባለ የእግዚአብሔር መልአክ እና ምን ሆነ ነው የምታነቅሰው? ወንድሞቼ ነፍታዊ ከወንድሞች የወስጃ አገናኛ፣ አለው ለመዋሉ እንዲፊት የገረጣው የገሳው የተወለቅተው ለምንድን ነው? አሉት። እርሞኝ የበሰለ ምግብ ይዘለም እራበኝ ትለኛለህ? ይህንንማ ለወንድሞች እንዳገር ስለው አባቴ የነገረኝ እንጂ እንድበረው ልፈቀድልኝም አለት። አያችሁ ለሚሻጋ እንጀራ ታማኝ አይኖርም። ለወንድሙ ንብረት መታመን ያቃተው ስንት ሰው አለ? ለእህቱ ንብረት መታመን ያቃተው ስንት ሰው አለ? የቅር የቅርብ በሚባሉ ሰዎች ሳይቀር

ያሚያልቡን ቋጥሮ ያሚያልቡን አስቀምጦ አስቀምጦ፣ ሰላም ነው፣ ሰላም ነው እየተባባለ ሚኖርበት የሽንገላ ዘመን፣ መተማመን የጠፋበት ዘመን፣ ለሚሻክል እንጀራ ታማኝ የመሆን ይደንቃል። መልአኩ ገረመው፣ በላንተም ታማኝነትን መወጣት አትችላለህ። ነገር ግን እየራበ ዝም እያልተውማንና የተቀመጠበትን ድንጋይ ዳቦ አድርጎ መልአኩን መገበውላቸዋለሁ የተዋሉ አድርገው መገቡ። በመንገድም ለካስ ይጠብቃሉ ለካስ በመንገድም ካሰብነው ቦታ ያደርሳሉ፣ አቅጣጫ ያሳያሉ፣ ከዘመን ከወዳጅ ጋር ያገናኛሉ። ጠባቂ መላእክቶቻችን በመጠበቅ ያግዙናል። ጠባቂ የሚሰጠን መቼ ነው? ክርስቲያኖችስየተያቄላውታ መቼ ነው ጠባቂ መልአክ ሚሰጠን? መልሱልኝ። የወላድን ይሰማኛል ግን በደንብ ሲጮክ ብላችሁ በሩ ብዙ አይሰማም። ጊዜ ላለመግደል ወንዶች በአርባ ቀናችሁ ሴቶች በሰማንያ ቀናችሁ ጠባቂ መልአክ ይሰጠናል። በጥምቀት ልጅነትን በሜሮን ጸጋ መንፈስ ቅዱስን ስናገኝ ለእያንዳንዳችን ጠባቂ መልአክ ይሰጠናል። በማይዛ ሳለንስ የሚጠብቀን መልአክ ማለት ቅዱስ ሩፋይል እኮ ነው። ቅዱስ ሩፋኤል ይጠብቀናል። ለምንድን ነው የሚጠብቀን? እናት የምትበላው ምግብ፣ የምትተነፍሰው አየር ተጭኖት የተነፈሰችው አየር አብሮት እኮ የእናታችን ዋስትና ከተፈጠርን ጀምሮ ነው። በማይ ጸምሳለች እናት ለልጅ ምን ዋስትና እናት ብዙ ነገር አማረኝ ትላለች እኮ ነፍሰ ጡር አይደለም፣ ብዙ ነገር ያምራቸዋል። ጠላ አማረኝ ብትል አረዮታችሁም ምኑም ብኑም ላይቀር ይችላል እኮ አይደለም፣ ያ ሁሉ ለጽንሱም ይስማማ ይመስላቸዋል ግን በመላኩ ስላስጠበቀን ነው። ክብርና ምስጋና ይድረሰው። በመላኩ እንከንሰም አንተ አምላኬ ከእናቴ ማይፀን ጀምሮ አንተ ጠባቄ የነ ብቀተቀለፍፉ ማይፀን ለአታረራው ሰጥቻ አለዋለ በእናታችን ማይፀንን በመላፍ ያስጠብቀናል። ከተወለነስ ከአልባአስ ከተማኒ ቀረን፣ በመላእክት እንጠበቃለን። ስንጠበቅ ለእያንዳንዳችን ጠባቂ መልአክ ይሰጠናል። ለሌሎችም ጭምር ይሰጣል። ለእኛ ብቻ አይደለም፣ ለማያምኑትም። ታዲያ ልዩነቱ ምንድን ነው ከተባለ፣ ለእነሱ ጽልመታዊ መልአክ፣ ለእኛ ብርሃናዊ መልአክ ይሰጠናል። ያለ ጊዜያቸውና የሞትኑሳሳየሙ ሳያምኑ ለእነሱም ይሰጣቸዋል። እንኳን ለሰዎች ለሌሎች ፍጥረታትም ጠባቂ መልአክ ይሰጣቸዋል። ፈተናና እናይሆኑ እና እባካችሁ ጠባቂ መላእክቶቻችን ኃጢአት ሰርተን እንዳናሸሽ መጠንቀቅ አስፈልጋል። ቅዱስ ባስልዮስ ጭስንሞችን፣ ክፉ ሽታ እኙሞችን እንደሚያባርር የእኛ የከረፋው የከፋው ኃጢአታችን መላእክትን እንዳያሸሽ መጠንቀቅ አስፈልጋል። ይሸሻሉ ሸሽ ቤት ይሄዳሉ። ካላችሁ አንድ ቅዱስ ወይም አንድ ህፃን ከሚጠብቅ መላክ ጋር አደርባል ሁነው ይጠብቁታል። እስመ ባህዱ ፍቁር ይሳካሉ ያለ መልካሚ ከእንደዚያ ነው። በአንዱ መላክ ፍቅር ተስሞ አንዱ መላክ ሄዶ ቅዱሱ ወይም ጻድቁ ይጠብቀዋል። በአማራጅነት ያግዙናል። ምልጃቸው በምስጢርም በምሳሌም በቀጥታም ተጽፏል። አንድ ጥቅስ ብቻ ላሳያችሁ፣ ትንቢተ ዘካርያስ ምዕራፍ አንድ ቁጥር አሥራ ሁለት ላይ አንድ የእግዚአብሔር መልአክ አየር አየር አፍን ሰድቆ የሰማይን ወቀንዶ እንደ ንስር እየበረረ ስለ ሰው ልጆች ስለ እስራኤል ሊጸልይ በእግዚአብሔር ፊት ቆመ። ሚካኤል ገብርኤል አይፀል የምሲል ሰዎች ማፈር አለባቸው። ሊጸልይ በእግዚአብሔር ፊት ቆመ። ሰባ ዓመት ሙሉ የተፈታቸውን የይሁዳንና የኢየሩሳሌምን ከተሞች የማትመራቸው እስከ መቼ ነው? አለመላኩ ማራቸው እንጂ ይቅር በላቸው እንጂ ባርነቱ የሚያከትመው መቼ ነው? ለሀገራቸው የሚበቁት መቼ ነው? ለወንዛቸው የሚበቁት መቼ ነው? ግፉ የሚያበቃው መቼ ነው? የመከራው ቀንበር የሚሰበረው መቼ ነው? ዋይታው፣ ሰቆቃው እልቅቶ ሊገታው መቼ ነው ብሎ ለመነ መላኩ። እና በሚያስራና ቃል እግዚአብሔር ተናገረው ምን አቀ ፈራጅ አድርጎ የቆመ ማን ነው? አላለው። በሚያዝናና ቃል ተናገረው። ቁጥር አስራ ስድስት ላይ የመላኩ ምልጃ ተቀብሎ ወደ ኢየሩሳሌም በምሕረት ተመልሻለሁ አለ። ለእኛም በምሕረት ይመለስልን የመላእክቱ ምልጃ ተቀብሎ መላእክት አማለው ምሕረትን ስለሚያሰጡን መላእክተ ምሕረት ይባላሉ። አማለው ምሕረትን ስለሚያሰጡን ለምሕረት ስለሚላኩ መላእክተ ምሕረት እንላቸዋለን። በማማለድ ያግዙናልዙናል የትምህርታችንን ርዕስ ምንድን ነው? ለማገዝ የሚላውት የጸለይነውን ሰረ ያቀረብነውን ልመና በማሳረግ ያግዙናል። ሁለተኛ ለጸሎታችን መልስ ይዘው በመምጣት ያግዙናል። ትምህርቱንም ህይወቱንም እያየር መጠናል ሶስተኛ በጠባቂነት ያግዙናል። አራተኛ በማማለድ ያግዙናል። አምስተኛ በማዳን ያግዙናል። ለባህር የተጣለውን እንደ ባህራን ከባህር በማውጣት ያድኑታል። ወደ እሳት የተጣለውን እንደ ሰለስቱ ደቂቅ ከእሳት በማውጣት ያድኑታል። እስር ቤት የገባውን እንደ ቅዱስ ጴጥሮስ ከእስር ቤት በማውጣት